ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችው የዛሬ ሰኔ 17 2017 ዓ.ም ጣና ዜናችን ተጀምሯል። ዜናቹን እየመራው አማረ አሰፋ አብራችሁ ቆያለሁ። በቅድሚያም አርዕስቶቹን አስቀድመን የብልጽግናው ስርዓት ድንበር ተሻጋሪ ጦርነት የማድረግ ፍላጎቱን የሆነ ይመስላል። ዛሬ በአፋር ክልል ወደ ኤርትራ ድንበር ከምሳ ሰዓት በኋላ ተደጋጋሚ የአውሮፕላን ቅኝት አድርጓል። የተጠናቀረውን መረጃ በዝርዝር እናስደምጣችኋለን። የብልጽግናው ሠራዊት ሰራዊት በንጹሃን ህዝብ ላይ መድፍና ሞርተር ጭምር ተኩሷል። አርሶ አደሩን ማሳው ላይ የገደለው የስርዓቱ ወታደር ከፋኖ በኩል ፈጣን የመልስ እርምጃ ተደርጎበት ከፍተኛ ኃይሉን አጥቷል። የጣና ዜናችን በዝርዝር የሚያስደምጣችሁ የወሎ ቀጠና ተጋድሎ መረጃችን ነው። ታደምጡታላችሁ። ብልጽግና ከፍተኛ ኃይል ወደ ሸዋ አስጠግቷል። ብልጽግና የኮማንዶ አየር ወለድና ሪፐብሊካን ጋርዱን በተከታታይ ቀናት ወደ ሸዋ ቀጠና በማስገባት የግዳጅ ስምሪት መስጠቱ ታውቋል። በዚህ ጉዳይ የተጠናቀረ ልዩ መረጃ ደርሶናል። ተሰሙታላችሁ። የትግራይ ክልል እንደ ቼቼንያ እንድትሆን ህወሓትና ብልጽግና የፈረዱባት ትመስላለች ይላሉ ወታደራዊ ተንታኞች። ክልሉ ከዳር እስከ ዳር በጦር መሳሪያ ዝውውር የተጨናነቀ ሲሆን፣ በየቀኑና በየሰዓቱ የእምበር ተጋዳላይ ዘፈን በሞንታርቦ ተከፍቶ ጉዞ ወደ ተስፋይቱ ምድር ተከዜ ማዶ ማለት ከጀመሩ ሰንባብተዋል። ታደሰ ወረደ በበኩላቸው ውረዱ ሲባሉ አልወርድም ብለዋል ዝርዝር የተሰናዳለት የሰዓቱ መረጃ ነው ሰዓቱን ጠብቆ ይቀርብላችኋል የችሎት መረጃችን በጋዜጠኛ ጎበዜ ሲሳይ የጤንነት ጉዳይ ያተኮረ ነው ጋዜጠኛው በህመም ምክንያት ችሎት መቅረብ ያልቻለ ሲሆን ፍርድ ቤቱም በእነ ዶክተር ወንዶሰን መዝገብ የተከሰሱት የአማራ እስረኞች ያቀረቡትን አቤቱታ ተቀብሎ ፈቃዱን ሰጥቷል ዝርዝር አሰናድተንለታል ተሰሙታላችሁ የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሩ እናመራለን። ወደ ቀዳሚው መረጃችን አለፍን። ብልጽግና በኤርትራ ድንበር የአየር ቅኝት አደረገ። የብልጽግናው አገዛዝ በኤርትራና በኢትዮጵያ ድንበር የአውሮፕላን ቅኝት ማድረጉን የዓይን እማኞች ተናገሩ። በአፋር ክልል ከሰመራ እስከ ሎጊያ እና ቡሬ ቀጠና ድረስ ቅኝት ያደረገው የኢትዮጵያ አየር ኃይል አውሮፕላኖች ከኩለ ቀን በኋላ መሆኑን የዓይን ማኞች ተናግረዋል። እንደ አይነማኞች መረጃ ከሆነ የጦር አውሮፕላኖቹ ቅኝት ከኤርትራ ጋር ይካሄዳል የተባለው ጦርነት አይቀሬ መሆኑን አመላካች አድርጎታል ብለዋል። ስለ አውሮፕላኖቹ በረራና ቅኝት ከኢትዮጵያ አየር ኃይል በኩል ምላሽም ሆነ ማብራሪያ አይሰጠ የለም። ኤርትራም ብትሆን በዚህ ጉዳይ እየሰጠችው ምላሽ አለመኖሩን አረጋግጠናል። የብልጽግነው ግነው ስርዓት በባህር በር ጉዳይ ወደ ጦርነት ለመግባት ራሱን እያዘጋጀ ከመሆኑም ባለፈ የጦርነቱን ደጋፊዎችም እያሰባሰበ ሰንብቷል። ከአገር ቤት እስከ ዓለም አቀፍ ደጋፊዎችን ማሰባሰብ ላይ የሰነበተው የብልጽ ግነው ስርዓት በአሜሪካ መከላከያ ሚኒስቴር የባህር ኃይል ክፍል የአፍሪካ ቀንድ ልዩ መልእክተኛ ጋር መነጋገሩ የሚታወስ ሲሆን ከአሜሪካዊው ጄኔራል ውይይት በኋላ ማብራሪያ የሰጡት የታማጅ ወር ሹሙ ብርሃኑ ጁላ አይዟችሁ ግፉበት ተብለናል ሲሉ ባሳለፍናቸው ሁለት ቀናት ነበር የገለጹት። ከአገር ውስጥ የብልጽግና የጦርነት ደጋፊዎቹ መካከል ደግሞ የቀድሞዋ የህዋ ስራ አስፈጻሚ አባሏና የፌዴሬሽን ምክር ቤት ሰብሳቢ የነበሩት ወይዘሮ ኬሪያ ኢብራሂም ይገኙበታል። ወይዘሮ ኬሪያ ከኢትዮጵያ ፕረስ ድርጅት ጋር ባደረጉት ቃለ ምልልስ ላይ ኢትዮጵያ የባህር በር ለማግኘት የትኛውንም አማራጭ መጠቀም ይኖርባታል፣ እነመለስ በስህተት ያሳጡንን የባህር በር ባለቤትነት መብታችንን ይህ ትውልድ ማስመለስ ይኖርበታል ማለታቸው አይዘነጋም። የኤርትራው መንግስት በበኩሉ በአሰብ ወደብ ዙሪያ ጸረ አውሮፕላንና ጸረ ድሮን መሳሪያ መትከሉ ይታወቃል። የኤርትራ መንግስት እዚህ ውሳኔ ላይ የደረሰው በብልጽግናው ስርዓት ባለስልጣናት በኩል ተደጋጋሚ ቀይ ባህርን እናስከብራለን የሚሉ ተከታታይ መግለጫዎች መሰጠታቸውን ተከትሎ ነው። የኢታማዦር ሹሙ ብርሃኑ ጁላ ቀይ ባህርን የሚያስመልስ ባህር ኃይል እየገነባ ነው ማለታቸው አይዘነጋም። ወደ ተከታዩ መረጃችን አለፍን። ብልጽግና ዲስቃና መድፍ በህዝብ ላይ ተኮሰ። የብልጽግና ሰራዊት የአማራ ፋኑ ብሔራዊ ኃይል በወሎ ቀጠና ያደረሰበትን ከፍተኛ ጥቃት ተከትሎ በንጹሃን ላይ የበቀል እርምጃ ወሰደ። በሰሜን ወሎ ዞን ወልዲያ ዙሪያና ቆቦ ዙሪያ በተደረጉ ውጊያዎች የብልጽግና ሰራዊት ከፍተኛ አመስት ደርሶበታል። ይህን ተከትሎም ዲስቃ ሞርተርና መድፍን ጨምሮ ወደ ንጹሃን መተኮሱን የገለጹት ምንጮቻችን ባራዱም ኒኒበርና አባቦ አካባቢ ሆኖ ነው የከባድ መሳሪያ ጥቃቱን የከፈተው ብለዋል። ከጠዋቱ ሁለት ሰዓት ጀምሮ እስከ ቀኑ ስምንት ሰዓት ድረስ በነበረው ተጋድሎ የምስራቅ አማራ ኮር አንድ ሰራዊት ከብልጽግናው ሰራዊት ጋር ከባድ ውጊያ ሲያደርጉ ውሏል። በፋኖ በኩል ከፍተኛ ድል የተቀዳጁበትን ተጋድሎ ያደረጉ ሲሆን በተለይም በዲሽቃ ጭምር ውጊያው መካሄዱን የጣና ቴሌቪዥን ምንጮች ተናግረዋል። ይህ በእንዲህ እንዳለ በዚሁ ሰሜን ወሎ ዞን መቄት አውራጃ በተደረገው የተጠናከረ ውጊያ ፋኖ ታላቅ ድል መቀዳጀቱን የፋኖ ቃል አቀባይ ክፍል አስታውቋል። ካለፉት አራት ቀናት ጀምሮ ብርቱ ውጊያ በተካሄደበት የመቄት አውራጃ ገረገራ ቀጠና ወደ ፋኖ የገባው የብልጽግናው ሰራዊት ከፍተኛ ኪሳራ ደርሶበት ተመልሷል። ይህ መረጃ እስከተጠናቀረበት ሰዓት ድረስም 12 የብልጽግና ሰራዊት ቁስለኛ ሲሆን ስምንት ደግሞ እርምጃ ተወስዶበታል። በዚሁ የወሎ ቤት አማራ ቀጠና ተጋድሎ በምዕራብ ወሎ መካነ ሰላም ከተማ የንጉሥ ሚካኤል አሊኮር ኢንጂነር ደሳለኛ ሰፋ ክፍለ ጦር ድል ተጎናጽፏል። ትናንት ምሽት የኢንጂነር ደሳለኛ ሰፋ ክፍለ ጦር የተወሰነ ኃይል የነበረበትን ቦታ ከበባ በማድረግ ለማጥፋት አስቦ የነበረው የብልጽግና ሰራዊት ባልጠበቀበት ቅጽበት ከፋኖ በተከፈተበት ተኩስ ተደናግጦ ሲያፈገፍግ ፋኖ ተከታትሎ ታላቅ ምት መጥቶታል። የኢንጂነር ደሳለኛ አሰፋ ክፍለ ጦር ሰራዊት የተፈጸመበትን ከበባ በመስበር ከአስር በላይ የብልጽግናን ሰራዊት ሞትና ቁስለኛ በማድረግ ውጊያውን በላቀ የግዳጅ አፈጻጸም ማጠናቀቁን የክፍለ ጦሩ ቃል አቀባይ ክፍል አስታውቋል። ብልጽግና ሰራዊት በኩል የደረሰበትን ኪሳራ ለማካካስ እስከ ዋናው መንገድ በግራና በቀኝ አቅጣጫ ከባድ መሳሪያ እያስነጨፈ ቢሊ ወደምትባለው ታዳጊ ከተማ ሸሽቶ መግባቱ ታውቋል። የብልጽግና ሰራዊት ወደ ቢሊ ከተማ ሲያፈገፍግ በነበረበት ሰዓት ማሳውን እያረሰ የነበረውን የአማራ አርሶ አደር መረሸኑን የገለጸው የክፍለ ጦሩ ቃል አቀባይ ክፍል ጠላት ሁሌም እንዲህ አይነት ድርጊት ከመፈጸም ታቅቦ አያውቅም። የጦር ሜዳውን ሽንፈት የሚያካክሰው ንጹሐንም በመረሸን ነው። ባለፈው ወር ጭምር ተመሳሳይ ድርጊት በዚሁ በቢሊ ግንባርና በሜታ ግንባር ተፈጽሟል ብለዋል። ብልጽግና በአማራ ሕዝብ ላይ በከፈተው ጦርነት ሰራዊት እየተመታብኝ ስለሆነ አገዳቸው ረጃጅም የሆኑ እንደ በቀሉ አይነት ሰብሎችን አትዝሩ ብሎ አርሶ አደሩን ማዘዙ ይታወቃል። የብልጽግናው ሰራዊት ወደ ቀጠናው የገባው ኢንጂነር ደሳለኛ ሰፋ ክፍለ ጦር ሰራዊትን በመደምሰስ የጦር ሰፈሩን አጸዳለው ብሎ የነበረ ቢሆንም ቅዱ ከሽፎ ኦፕሬሽኑም ተበላሽቶበት ከፍተኛ ዋጋ ከፍሎ ተመልሷል። መረጃዎቻችን እንደቀጠሉ ናቸው። አብራችሁን ቆዩ። ብልጽግና ወደ ሸዋሮ ቤት ኃይል አስጠጋም። በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝ ተከታታይ ቀናት ተጋድሎች በርካታ ኃይሉ የተመታበት የብልጽግናውን ሰራዊት ከፍተኛ ተጨማሪ ኃይል ከአዲስ አበባ አስገብቷል። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝ ለጣና ቴሌቪዥን ባደረሰው መረጃ እንዳስታወቀው የብልጽግናው ሰራዊት ሰሞኑን ከአዲስ አበባ በርካታ ኃይል ጭኖ ወደ ሸዋሮ ቤት መራቤቴና መንዛ አቅጣጫ ኃይል ማሰማራቱን አስታውቋል። በተለይ በዛሬ ዕለት ወደ ስምሪት የተበተነው የብልጽግና ሰራዊት ተጨማሪ ኃይል ቁጥሩ ከፍተኛ መሆኑን እዙ አስታውቋል። በርካታ የኮማንዶ የአየር ወለድ ኃይልና የሪፐብሊካን ጋርድ አባላት በተካተቱበት በዚህ ዘመቻ ወደ ሸዋ ቀጠና የተሰማራው የብልጽግና ሰራዊት ቁጥሩ በርካታ መሆኑን የገለጹት የዓይን እማኞች፣ ተጨማሪ ኃይል ሆኖ የሚመጣው የሰራዊት አባላቱ በየቀኑ ነው ወደ ደብረ ብርሃን የሚጓጓዙት ብለዋል። ተደጋጋሚ የውጊያ እቅድ ግምገማና ክለሳ በማድረግ የተጠመደው የብልጽግናው አገዛዝ በርካታ ኃይሉን በሸዋ ቀጠና ላይ ለማሰማራት እቅድ ያለው ይመስላል። እስከ ሰኔ 30 ክልሉን ከፋኖ ነጻ አደርጋለሁ ብሎ የነበረ ቢሆንም ወሩ እያለቀ መሆኑን ተከትሎና የሰራዊቱም ውጊያን የማሸነፍ አቅሙ በመዳከሙ የሰኔ 30 እቅዱ መሬት ሳይወርድ በአየር ላይ የከሸፈ ይመስላል። ፋኖ በክረምት ወራት ውጊያን የማሸነፍ ሪከርዱ ከፍ ያለ በመሆኑና የብልጽግናው ሰራዊትም ከፍተኛ መዳከም ስላሳየ በብልጽግናው በኩል የተያዘው እቅድ ሸዋ ላይ ከፍተኛ ኃይል ማሰማራት መሆኑን ምንጮች ተናግረዋል። ለዚህ በማሰብ ሳይሆን አይቀርም ባለፉት አምስት ተከታታይ ቀናት በየቀኑ የሪፐብሊካን ጋርድ፣ የአየር ወለድና ኮማንዶ ኃይሎችን ጨምሮ በርካታ እግረኛና ሜካናይዝድ ሰራዊቱን በስፋት ወደ ሸዋ ቀጠና እያስገባ ያለው በአንዳንድ አካባቢዎች የኃይል ቅነሳ እያደረገ መሆኑን የተናገሩት የጣና ቴሌቪዥን ወታደራዊ ምንጮች በበኩላቸው ብልጽግና ወረዳዎችን ሙሉ በሙሉ እቆጣጠራለሁ ብሎ የተናገረውን እቅዱን ማስፈጸም እንደማይችል ተረድቶታል። በመሆኑም በአሁኑ ሰዓት ልዩ ትኩረቱ ዋና ዋና የዞን ከተሞችን አጸንቶ መጠበቅ፣ የክልሉን መዲና ከስጋት ነጻ ማድረግና በሸዋ ግንባር ደግሞ ከፍተኛ ኃይል ማሰማራት የሚሉት ናቸው ብለዋል። ወታደራዊ ምንጫችን አክለውም ሌላው በብልጽግና ዘንድ የተያዘው ልዩ የውጊያ እቅድ በፋኖ መሪዎች መካከል ልዩነትን የሚያሰፉ ፕሮፓጋንዳዎችን መጠቀምና የፋኖ ሚዲያ ናቸው የሚባሉትን ደግሞ በአጀንዳ አለመስማማት ልዩነትን በማስፋት ዋና ትኩረታቸውን ትተው እርስ በርሳቸው እንዳይስማሙ ማድረግ መሆኑን ተናግረዋል። የብልጽግናው አገዛዝ በአማራ ሕዝብ ላይ የከፈተው ዘረፈጅ ጦርነት ሁለት ዓመት የሞላው ቢሆንም በወታደራዊ ሜዳው በኩል ያሳካው ድል የለም። ሆኖም የክልሉ ሕዝብና አጠቃላይ አማራ የተባለውን ኤሊት አካላዊና ሥነልቦናዊ እንዲሁም ኢኮኖሚያዊ ድቀት አድርሶበታል። በክልሉ ከ36000 በላይ መኖሪያ ቤቶች በብልጽግናው ሰራዊት የተቃጠሉ ሲሆን በሺ የሚቆጠሩ የአብነት ተማሪዎች ተገድለዋል። የአንደኛና ሁለተኛ ደረጃ ትምህርት ቤቶችም አገልግሎት መስጠት በማይችሉበት ደረጃ ላይ እንዲሆኑ አድርጎ በድሮንና በከባድ መሳሪያ ማውደሙም ይታወቃል። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የዛሬ ሰኔ 17 2017 ዓ ም ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ አድርጋችሁ ስለምትከታተሉን እናመሰግናለን። ጄኔራል ታደሰ የህወሓትን ጥያቄ ውድቅ አደረጉ። የትግራይ ክልል ከፍተኛ የጦር መሳሪያ ዝውውር ማከናወኛ መሆኑን በተለይም ሶስት የተመረጡ ቀጠናዎች የጦር መሳሪያ ስርጭት እና ዝውውር የሚካሄድባቸው ሆነዋል ሲሉ ምንጮች ተናገሩ። ጄኔራል ታደሰ ወረደ በበኩላቸው ከህወሓት በተደጋጋሚ የሚቀርብላቸውን የስልጣን ልቀቅ ጥያቄ አልቀበልም ብለዋል። የጦር መሳሪያ ዝውውሩ በሌሊት እንደሚካሄድ የተናገሩት ምንጮች በሽሬ አውራጃ ከሽሬ ከተማ ተነስተው በሶስት አቅጣጫ ወታደራዊ ተሽከርካሪዎች የጦር መሳሪያ ጭነው ኃይልና መሳሪያ እያንቀሳቀሱ ሲሆን፣ በማይጨው ቀጠና ደግሞ መነሻውን ከጨርጨር ያደረገ እና ወደ ሰሜን ወሎ አቅጣጫ የሚንቀሳቀስ የመሳሪያ ዝውውር ተካሂዷል። ከመረብ አቅጣጫም ከፍተኛ የመሳሪያ ዝውውር እየተደረገ መሆኑን ዘገባዎች አጋልጠዋል። ኢትዮ ፎከስ ኒውስ በጉዳዩ ዙሪያ አሰባሰብኩት ያለውን መረጃ ተጠቅሞ በአሰራጨው መረጃ የጦር መሳሪያ ዝውውሩ በሌሊት የሚካሄድ ነው። መነሻውን ከጨርጨር ያደረገው ኃይል ጉዞውን ወደ ግራ ኳሱ መሆኒና በራያ በኩል መረዋ ቀጠናዎች በማድረግ በተከታታይ ሁለት ቀናት መሳሪያ አራግፏል ብሏል። በሽሬ ግንባር የተደረገውን የመሳሪያ ዝውውር አስመልክቶ ኢትዮፎከስ ኒውስ ሲገልጽ መነሻውን ሽሬ ከተማ ያደረገና ወደ ሶስት አቅጣጫ የመሳሪያ ዝውውር ተደርጓል። ቀደም ሲል የኢትዮጵያ መከላከያ ሰራዊት ይጠቀምባቸው የነበሩና አሁን ግን ህወሓት ከብልጽግና በምርኮን በስጦታ የሚያከማቻቸው ኦራል ተሽከርካሪዎች በአንደኛው የጉዞ አቅጣጫዎች ከሽሬ የተነሰ ወደ ሽራሮና አዲ ነብሪት በኩል መሳሪያ ሲያዘዋውሩ፣ በሁለተኛው መዳረሻቸው ደግሞ ወደ ደደቢትና ጸሊሞይ የተባሉ የተከዜ መስመር አድርገዋል። ሦስተኛው የመሳሪያ ዝውውር መዳረሻ ደግሞ እንደ አባጉናና ተከዜ ድንበር በጠለምት አቅጣጫ ያደረጉ ናቸው። ተሽከርካሪዎቹ የሚንቀሳቀሱት በሌሊት ሲሆን በትናጥልና በቡድን እንደሚንቀሳቀሱ ምንጮቼ ነግረውኛል ብለዋል። ከዚህ በተጨማሪም ከመረብ ድልድይም ወደ ሌሎች የትግራይ ቀጠናዎችም በተመሳሳይ የጦር መሳሪያ ዝውውርና የሎጂስቲክ ስርጭት ማድረጉን ሚዲያው ጨምሮ ዘግቧል። የትግራይን አሁናዊ ሁኔታ በቅርበት የሚከታተሉ ወታደራዊ ተንታኞች የህወሓት መሪዎችና ብልጽግና በትብብር ክልሉን ወደ ቼችኒያ ቀይረውታል ሲሉ ይገልጹታል። በክልሉ የሚካሄደው እንቅስቃሴ በሙሉ የጦር መሳሪያ ዝውውርና የጦር ወሬ ብቻ መሆኑን የገለጹት ተንታኞች የትግራይ ክልል ከአሁኑ በከፋ መልኩ ቀጣዮቹ ጊዜያትም እንደ ቼቼንያ የአማጽያን መናኸሪያ የመሆን ዕድሉ ሰፍቷል ብለዋል። የህወሓት አመራሮች ልዩነትን በውይይት መፍታትና ፍላጎትን በድርድር ማሳካት እንደማይችሉ ይታወቃሉ የሚሉት ወታደራዊ ተንታኞች ህወሓት በአማራ ህዝብ ላይ የተቀናጀና የተጠናከረ ጦርነት ለመክፈት ዝግጅት ላይ መሆኑ ይታወቃል። በዚህ በኩል የብልጽግና ወታደራዊ አዛዦችም ስልታዊ ድጋፍ የሚያደርጉላቸው ይመስላል። የብልጽግና ፈቃድና ይሁንታ ባይኖራቸው ኑሮ በብልጽግና የሹመት ደብዳቤ የተሰጣቸው የትግራይ ክልል ጊዜው አስተዳደርም ሆኑ በክልሉ የተሰማራው የብልጽግና ሰራዊት ከዚህ ድርጅታቸው ያስቆማቸው ነበር፣ በማለት የህወሓት እያንዳንዱ እንቅስቃሴ በብልጽግናው ስርዓት በጎ ፍቃድ ላይ የተመሰረተ መሆኑን ይናገራሉ። የፖለቲካ ተንታኞች በበኩላቸው ለብልጽግና መሪዎች ፖለቲካ ማለት ቁማር እንጂ የህዝብን ጥቅምና የሀገርን ክብር ማስጠበቅ አይደለም። የሰሜን እዝ እንዲጠቃ የብልጽግና ቁማርና የህወሓት ትብሪት ውጤት እንደሆነ ሁሉ አሁንም ወልቃይትና ጠለምትን ጨምሮ ራያና ኮረምንም በህወሓት ለማስወረር የብልጽግና ፍላጎት እንደሆነ ይታሰባል ብለዋል። የፖለቲካ ተንታኞች ሀሳባቸውን ሲያጠናክሩም የውጭ ግንኙነት ፖሊሲ የሚወጣውም ሆነ የሚፈጸመው በፌዴራል መንግስቱ ብቻ ሆኖ ሳለ ህወሓት ከሱዳን መንግስት ጋር በመሳሪያ ዝውውርና በሰራዊ ስልጠና አብሮ እየሰራ ነው። በብልጽግናና በኤርትራ መንግስት ኩርፌ የተነሳ ተዘግተው የነበሩ የኤርትራና የኢትዮጵያን የሚያገናኙ መንገዶች ሰሞኑን ተከፍተው የሰዎች እንቅስቃሴ እየተካሄደ ይገኛል። ይህ የሆነው ደግሞ በፌዴራል መንግስቱ እውቅናና ፈቃድ ሳይሆን በህወሓት ማን አለብኝነት ነው። ለዚህ ነው የብልጽግና መሪዎች ከአገር ክብርና ከፖለቲካው ሳይንስ ይልቅ ቁማሩ ላይ ብቻ ያተኩራሉ የምንለው ሲሉ ገልጸዋል። የህዋት እንቅስቃሴ በብልጽግናው ስርዓት የታወቀ መሆኑ ብዙም ምቾት ያልሰጠው የደብረ ጽዮን ቡድን በብልጽግናው ሊቀመንበር ሹመት የታደላቸው ጄኔራል ታደሰ ወረደ ከወታደራዊ ኃላፊነታቸው እንዲወርዱ ተደጋጋሚ ጥያቄ አቅርቦ ነበር። ህወሓቶች ጄኔራል ታደሰን ከወረዱ በኋላ በእሳቸው ቦታ ጄኔራል ምግበይን ለመተካት ፍላጎት እንዳላቸው ጄኔራል ታደሰ ወረደ ገብቷቸዋል። በዚህ የተነሳም የህወሓትን ሴራ ስለተረዱ ወታደራዊ ኃላፊነቴን ከተነጠቁ እንደ ጌታቸው ረዳ በአንድ ደብዳቤና በሁለት ታጣቂ ከሥልጣኔም ከክልሉም ልታባረሩኝ ስለምትፈልጉ ወታደራዊ ኃላፊነቴን አሳልፌ አልሰጥም ብለው መልሰዋል። ወደ መጨረሻው ዜናችን አለፍን። ጋዜጠኛ ጎበዜ በህመም ምክንያት ፍርድ ቤት መቅረብ አልቻለም። በእነ ዶክተር ወንዶሰን አሰፋ መዝገብ ከተከሰሱት የአማራ ምሁራን፣ ጋዜጠኞች፣ ፖለቲከኞችና ወጣቶች መካከል አንዱ የሆነው የአማራ ድምጽ ሚዲያ ባለቤት እና ዋና አዘጋጅ ጋዜጠኛ ጎበዜ ሲሳይ ትናንት ፍርድ ቤት ያልቀረበው በህመም ምክንያት መሆኑ ተገልጿል። ጋዜጠኛ ጎበዜ ሲሳይን ጨምሮ ዳዊት በጋሻው፣ ገነት አስማማው፣ አባይ ዘውዱ፣ መስከረም አበራና ና ጋዜጠኛ ቴዎድሮስ የአማራ ጋዜጠኞች ያለ ፍርድ በግፍ እስር ቤት ሲያሳልፉ ሁለት ዓመታት አልፏቸዋል። የአማራ ምሁራንና ጋዜጠኞችን ጨምሮ በአማራ ማንነታቸው የታሰሩት በሙሉ ከስር እንዲፈቱ ፍላጎት የሌላቸው የብልጽግናው ከፍተኛ ፍርድ ቤት ፕሬዚዳንት ወይዘሮ ሌሊሳ ደሳለኝን ጨምሮ የብልጽግናው ነው ሊቀመንበርም እንዲፈቱ ፍላጎት የላቸው። በዚህ የተነሳ ትርጉም አልባ የፍርድ ቤት መመላለስ ብቻ ስራቸው የሆኑት የአማራ ምሁራንና ፖለቲከኞች ትናንትም በነ ዶክተር ወንዶሰና አሰፋ መዝገብ የተከሰሱት ችሎት ቀርበው ነበር። አቃቢ ሕግም ቀሪ ስምንት ምስክሮችን ለማሰማት ዝግጁ መሆኑን ቢገልጽም ችሎቱ ግን ከተከሳሾች መካከል ጋዜጠኛ ጎበዜ ሲሳይ በህመም ምክንያት ችሎት አለመገኘቱን በመጥቀስ የአቃቢ ሕግ ምስክሮች መደመጥ ሳይችሉ ለዛሬ ሰኔ 17 ቀን 2017 ዓ ም ችሎቱ ተዛውረዋል። አቃቢ ሕግ በዕለቱ ስምንት ምስክሮችን ይዞ ስለመቅረቡ ቢያሳውቅም ከተከሳሾች መካከል አንዱ የሆነው ጋዜጠኛ ጎበዜ ሲሳይ በህመም ምክንያት በችሎት ባለመገኘቱ ተለዋጭ ቀጠሮ እንዲሰጥ የተደረገበትን ምክንያት ጠበቆች ሲናገሩ አቃቢ ህግ፣ አንድ ተከሳሽ ባልቀረበበት ሁኔታ ምስክር ሊሰማ አይገባውም የሚል አቋም እንደ ቢሮ ተይዟል በማለቱ ነው ሲሉ የችሎቱን ለዛሬ መዛወር ተናግረዋል። ተከሳሾች በማረሚያ ቤት ሊስተካከሉላቸው የሚገባቸውን ነጥቦች አንስተው ቅሬታቸውን በችሎቱ ማቅረባቸውን የገለጹት የተከሳሽ ጠበቆች፣ ፍርድ ቤቱም በአንዳንዶቹ ጥያቄዎች ላይ የማስተካከያ እርምጃ እንዲወሰድ ትዕዛዝ መስጠቱን ተናግረዋል። እስረኞቹ ያቀረቧቸው ቅሬታዎች ከአያያዝ ጋር በተያያዘ የሚፈጸምባቸውን በደል መሆኑ መሆኑንም ጠበቆቹ ተናግረዋል። በቃሊቲና በቂሊንጦ ማረሚያ ቤት የፍርድ ቤት ትዕዛዝ ተፈጻሚ ያለመሆን በብዙ ተከሳሾች ሲነሳ ውሏል። የማረሚያ ቤት እስረኛ አያያዝን በተመለከተ ከዚህ ቀደምም ዶክተር ቴዎድሮስ ኃይለማርያምና አቶ ዮሐንስ ቦያለው ለፍርድ ቤት አቤቱታ ማቅረባቸው አይዘነጋም። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የጣና ቴሌቪዥን የሰኔ 17 ቀን 2017 ዓ.ም የመሸት የመሽዝ ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብራችሁ ቆየው። የጣና ቴሌቪዥን ወቅታዊ ፕሮግራሞች ዜናዎችና ትንታኔዎቻችን ደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር